እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም ጎማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ ገዳም ዞር አለው ምንል ምንም እኮ ያመጣሁት ለውጥ የለም። ለፍተን ለፍተን ለፍተን ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ስልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አንድ ጥያቄ ልጠይቃችሁ። እንደ ከእናንተ መካከል ቁመቱ ሲያድጋይተው ያውቃል? እስካይቶ የሚያውቅ በሞት ያለ እንዴ? በፍጹም የለ። ልጁ አንገቱ መቼ እንደጨመረ አናውቅም። ቁመ ወገቡ እንዴት እንዳደጋ ነው ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው፣ ያስደንቀው አድጎ ነው የምናገኘው። አሁን ዘርዘርታችሁ ዘርታችሁ እውነቴን እኮ ነው የምነግራቸው። እስኪ እንዴት እንደሚበቅል ሌው ብትሉ በፍጹም አታዩት። በቅሎ ነው የምታዩ። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታይም። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታይ ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው እግዚአብሔር ብቻ ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድነው ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትቢት ይሰውራል በእውነት እንዴት ነው የማይለወጡ አንደኛ እንደዚህ ያለ ትቢት በምን ታውቃለህ እንዴ ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም ሌሊት ምን እያሰበ እንዳደረኩ አታውቅም። ሰኞ ሲሰርቅ ያየው ሰውዬ ማክሰኞ ምን ሲሰራ እንደዋለኩ አታውቅም። እኛ አናውቅም። ለመሪ ከፈያታዊ ወዘማዊ በል በአይቴ አእምር ለመይቀድመኒ በዊ አውስተገነት ከመፈያታዊ ዜማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዜማን እኔን ቀድሞኝ መንግሥተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ ሰው እንደምናየው አይደለም። ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችን ማረጋገጥ የለብንም የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ጤና አይደለም። እኔ የተስፋዬ ክርስቶስ ነው ክርስቶስ እስካለኝ ድረስ የጸሎት የምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብህ ቤተ ክርስቲያንን ስንሰጣት ትሰጠናለች ትክክለኛ ንግድ ማለት ለቤተ ክርስቲያን መስጠት ነው እውነት እውነት ነው የምነገራችሁ ከልቤ ትክክለኛ ንግድ ማለት እንደውም አንድ ነገር ልንገራችሁ መኪናውን የሚጠብቁ ፓርኪንጉን የሚጠብቁ ዘበኛ የጋራ ዘበኛ ይቀጠላል ያን ቢያን ብር የምታወጡት ለምንድን ነው ለምድ የምታወጡት የበለጠ እንዳይወሰድባችሁ የበለጠ እንዳይወሰድባችሁ። የአምስት ሚሊዮን ብር መኪና እንዳይወሰድ አላውቅም፣ ስንት ሚሊዮን እንደሚሸጥ አምስት ሺህ ብር ልትከፍል ትችላል። እግዚአብሔር ከአስር ብር አንድ ብር የሚለምንን ዘጠኙን ለመጠበቅ ነው ይላሉ ሊቃውንት። ዘጠኙን ለመጠበቅ አንድ ብር ስጡኝ ይላል። እንዲ ኩ ይግርማል ደግሞ እንደሱ ያለ ይቸርማናል ራሱ የሰጠውን ብር የሚለምን ራሱ የሰጠውን ጉልበት ራሱ የሰጠውን አንደበት የሚለምን ቸር ተቀብል። ስጡኝና ከእኔ እጅ በርክትላችሁ እኮ ነው። አልሰማችሁም እንዴ? የሰምታችኋል እኮ አምስት እንጀራ ከክርስቶስ እጅ ሲደርስ አምስት ሺህ ሰው ሊያበላ በርክቶ አልተመለሰም፣ በርክቶ ተመልሷል። ከእጄ ይበርክትላችሁ ለማለት ነው። ስጡኝ የሚለው ከእኔ እጅ በርክቶ ወደ እናንተው ቤት ይመለስ በማለት ነው። ጥያቄ ልጠይቃችሁ። አንድ ዕቃ የሆነ አገር ውጭ አገር ሄዳችሁ 50 ሺህ ብር ገዛችሁት ኢትዮጵያ አምጥታችሁ መቶ ሺህ ብር ትሸጡታላችሁ 50 ሺህ ብሩን ለዚያ ነጋዴ ስትከፍሉት ሁለት አይን እንዳትረሳ 50 ሺህ ብር ከፍያለሁ ትላላችሁ አትሉ ትላላችሁ ምእመናን ለምንድን ነው ማትሉት ለራሳችሁ ትርፍ ስለሆነ ለራሳችሁ ለመነገጃ ያወጣችሁትን ብር ሁለት አድርጋችሁ ለምን ትቆጥራላችሁ ትርፉ ለራሳችሁ ነዋ የምንሰጥም ለቤተ ለቤተክርስቲያን ስንሰጥ? እራሳችን ለማትረፍ ነው ጸሎትንም እንደዚህ ውሰዱት እግዚአብሔር በቀን አንድ ሰዓት ስጡኝ የሚለው ሀያ ሦስት ሰዓት ባርኬ እንድሰጣችሁ በቀን አንዷን ብር ለዘበኛ አልከፍልም ካልክ እቃው እንደሚወሰደው ሁሉ ለእግዚአብሔር አልሰጥም ማለት ሌላውን በት ነው አትጠብቀው እጅህን ከኔ ቤት አንሳ ረድኤትህን ከኔ አርቅልኝ ማለት እንደዚህ ማለት ነው እስቲ ለዲያብሎስ ምን ያህል ጉልበት እንደከፈላችሁ አስቡ ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ እንዲህ አንዳንድ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰዋል። የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያበሰላችሁ የፈረንጅ ኳስ ተጫዋች እንዲሁ እኮ ይገርበል። እንትና የሚባለው ተጫዋች ለሊቨርፑል ተሸጠ፣ ከዛ ለአርሰናል ተሸጠ። ቢሸጥ ለአንተ አስር ሽብር ልኮላል እንዴ? እኔ እውነቴን እኮ ነው የምነግራችሁ። ለእናንተ የምትኖሩት መቼ ነውን? ለራሴ ቤት የምሰራ በሉ በሞቴ በሉ መቼ ነው ለኳስ የምትኖሩት? ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወት። እኔ በማንነቴ እኮራለሁ ስንል ደሞ እንኳ ነፍ ቁጭ ቁጭ ብላችሁ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ሕይወት የምትኖሩ እንትና ጥሩ ነው አይደለም ጥሩ ነው አይደለም እ ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆች አሉ። እንዲሁም አንድ መምር ባለፈው ብላለች፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት፣ ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለ። እውነቱን እኮ ነው፣ በመጨቃጨቅ በቃ በሰው ሕይወት ሁላችሁ። ለእናንተ የምትኖሩት መቼ ነው? የምትሰፍኑ ለዲያብሎስ ነው፣ የምትሰክሩ ለዲያብሎስ ነው፣ የምትሳደቡ ለዲያብሎስ ነው፣ ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ እንዲሁ አሁን ክርስቲያን የሆን ይመስላችኋል። የክርስትና ጠብታ ሳል ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶ ሰው ውስጥ ምልሳኑ አንወር ውስጥ ሰማይ አፉሆሙ አፋቸውን በሰማይ ምላሳቸውን በምድር እንዳለ እኛ ያልነካ ነው እኛ ያልነደፍ ነው የእኛ ምላስ ያልነካው ማን ፓትርያርክ አይቀረም፣ ጳጳስ አይቀረን፣ መምህር አይቀረን፣ አለቃ አይቀረን፣ መነኩሴ አይቀረን፣ ቄስ አይቀረን፣ ሽማግሌ አይቀረን። የቤተ ክርስቲያን ጠበቆች አይደረስም። በሰው ሕይወት አንዳንድ ጊዜማ የሰው መካር እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራቸው አንተ ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ? እንዲ ነ መጀመሪያ አንተ በድን አትቀብርም እንዴ አንተ ግብፅ መጀመሪያ ከአንተ ምስአይን ያለው ምሰሶ አውጣ ብሏል። ጌታም በሆኝ ግድማ አውፅ ሰሮ የማይንከ ከዚያ በኋላ ወንድምን ጉድፍ አጥርተተ ያለ የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድ ጻድቅ እኮ ነኝ። እንዲያውም በዜና አበው ቅዱስ መቃሪዎስ ምድሮ ይናገራል። በሰው ኃጢያት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል። እግዚአብሔር አብ እንኳ ፍርዱን ለልጁ ሰጠው ተብሎ ተጽፎሳል። ይሄንን እንድናቆም ነው የምነግራቸው። እንደው ሰው እየመከር የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄዳለህ ወይ? አንሄድም ለራሴ ቤት የምሰራ ብሎ መቼ ነው በሉ እንጂ ለራሴ ቤት የምሰራ። ሁለት ነገር ነው የምትሰሩት። አንደኛ ለራሴ የሚሆን ልብ የሚኖረኝ መቼ ነው ነው ለሰው ያልተሸጠ ባላወቀ ባላወቀው በሰማው በሰማው ባየው ነገር የማይታዘዝ የታረመ ልብ የሚኖረኝ መቼ ነው? የታረመ አይን፣ የታረመ እጅ፣ የታረመ እግር፣ የታረመ አንደበት፣ ልቅም ያለ ሰብእና የሚኖረኝ መቼ ነው? ለራሴ መስራት የተሰሩ ክርስቲያኖች የተሰራች ቤተ ክርስቲያንን ይሰራል ያኖራል ያቆማል። የፈረሱ ቤተ ክርስቲያኖች ማንን ያቆረል ቤተ ክርስቲያንን ያፈርሳል። ምእመናን ጣልቃ ገብተው በመፈትፈታቸው ነው። ህይወታቸውን አያንጹም፣ ግን አጳሳቱን ያምሳሉ። ሲኖዶቱን አስተያየት ይሰጣሉ። ሁሉን ይተነትናሉ፣ ይተቻሉ። ሁሉ አዛዥ ሆነ። ከሁለት ከፈሉት የኤፍሬም ዘመዶችንን የሚሉት በሌላ በኩል፣ የሌላ ቤተሰቦች የሚሉት በሌላ በኩል እያደረጉ ተከፋፈሉ በአጳሳቱ ይሄንን ትተን ራሳችንን እንስራ። ቤት የምሰራ ለቤተ ክርስቲያኔ የምኖር መቼ ነው? ለመንግሥተ ሰማያት የምኖር መቼ ነው? የእግዚአብሔር ቤተሰቦች በእውቀት ራሳችን ስሩ፣ ለቤተ ክርስቲያናችሁ ስሩ፣ ነግዱ፣ ተማሩ። ለራሳችሁ መስራት ባይሆኑላችሁ እንኳ ለቤተ ክርስቲያን ስትሉ ስራ ስሩ። ለሰው እንጀራ ማብሳይ አትሁኑ። ለዲያብሎስ መንግሥት አትስሩ። ስድል የእግዚአብሔር መንግሥት ነው። ዘፈንም እንዲሁ፣ ጭቅጭቅም እንደዚሁ ስራ ሰርተን ቤተ ክርስቲያንን ክርስቶስ፣ ወደድንም ጠላንም በእነዚህ ሀያላን እጅ የነበረችውን ቤተ ክርስቲያን በእኛ እጅ አስቀምጧታል። እኛ እጅ የወደቀችውን ቤተ ክርስቲያን እኛን ወሩር አጥላ፣ እሷ ግን ሐመርን ዘይቀርቦ ሞገድ የሚባል ክርስቶስ ይቀስፍላታል፣ እና ቤተ ክርስቲያን ትሻገራለች። እኛ ግን እንዳንሰተ። ስለዚህ ጊዜ ቤተ ሰዎች ከዛሬ ጀምሮ ለሰይጣን ሳይሆን ለራሳችሁ ቤት ስሩ። ለራሳችን ቤት እንድንሠራ እግዚአብሔር ይርዳን። ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።